ሰምተዋል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወረሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር። ለወላጅም ከዚ የሚበልጥ ስጦታ የለም። አፍር ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልኮን አንስተው የደውሉ 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄዎ የት የሚለው ነው። አዎ ቦታው እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ሕብረት ጎን ሳር ቤት ስሪት ስሪቱን ማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁ። ሌላስ? ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለ። ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ እልልታ፣ የምቾት የተድላ ቦታ። ይህ አዋዜ ሰበር ነው። የአሜሪካ የብሔራዊ ደህንነት አማካሪ ማይክል ዎልዝ የአሜሪካ የቅዳሜ ምሽትና የእሁድ አጥቢያ የአየር ድብደባ የሐውቲ መሪዎችን የፈለገና ያገኘ እንደነበረ ኤቢሲ ኒውስ ለተሰኘው የአገራቸው ቴሌቪዥን ገለጹ። ድብደባው በርካታ የሐውቲ መሪዎች ላይ ያነጣጠረና የገደላቸውም ነው ብለዋል ዎልዝ ለኤቢሲኒውስ። እንደዚሁም ለፎክስ ኒውስ በሰጡት ሌላ መግለጫ በበዛና በከፋ ኃይል ዝም ብለን ቀጠቀጥናቸው፣ ኢራንንም ኢራንም አይታ እንድትጠነቀቅ በመፈለግ ብለዋል። የአሜሪካ ድብደባ በጣም የከበደና አጥለቅላቂ ከመሆኑ የተነሳ ለፈረንሳይ ዜና አገልግሎት ቃለ ምልልስ የሰጠ አህመድ የተባለ የመናዊ ሲናገር ሰና ውስጥ በጦርነቱ ጊዜ ለአስር ዓመታት የመድፍ ቡምቡምታ እየሰማው ኖር ያለው እግዚአብሔርን እላችኋለሁ እንደዚህ ዐይነት ፍንዳታዎች ግን ከዚህ በፊት ገጥሞኛ ያውቅም ብሏል ይበ እንዲህ እንዳለ የየመን ሐውቲዎች የበቀል እርምጃ መውሰዳቸውን አስታወቁ አልጀዚራ የሐውቲ ጦር ቃል አቀባይ የሐያ ሳሬም አልማሱራ ለተሰኘ ቴሌቪዥናቸው የሰጠውን መግለጫ ጠቅሶ እንደዘገበው ሐውቲዎች ዩኤስኤስ ሃሪ ትሩማን የተባለችው አውሮፕላን ተሸካሚና አጃቢ የጦር መርከቦቿ ላይ 18 ቦሊስቲክ እንዲሁም ክሩዝ ሚሳይሎችና ሰዋልቦችን ተኩሰዋል ብለዋል። አሜሪካ የሐውቲዎችን መግለጫ በተመለከተ ምላሽ አልሰጠችም፣ አላረጋገጠችም፣ አላስተባበለችም። ሳሬ አሜሪካ በመላው የመን ከ47 በላይ የተለያዩ ስፍራዎችን ደብድባለች ብለዋል። ኢሳይያስ እንደሰማኸው ነው። በትክክል ዶናልድ ትራምፕ የመን ላይ ያዘዙት ድብደባ በእውነት ቃል በቃል እንደተቀመጠው በጣም አጥለቅላቂ በጣም የከፋና የከበደ ነበረ። በዚህ ደረጃና መጠን የመን ተደብድባ አታውቅም። በተለይ ኢላማውን በተመለከተ በቀጥታ መሪዎቹ ላይ ያነጣጠረ ስለነበረ ጉዳትም ከፍ ያለ ነው። ሰላሳ ሁለት ሰዎች ናቸው የተገደሉት ሕፃናትና ሴቶችም ይገኙባቸዋል ብለዋል ሐውቲዎች። አንድ መቶ አንድ ሰዎች ደግሞ ቆስለዋል። እንግዲህ የቁስለቱም ደረጃ የተለያየ ነው። ስለዚህ በአጠቃላይ ስታየው በመዋቅር ደረጃ ከደረሰው ጉዳት በላይ በሰውም ላይ የደረሰው ጉዳት ከፍተኛ ነው። አሁን ደግሞ ዎልዝ እንዳሉት መሪዎቻቸውን በእርግጠኛነት ገድለናል ነው የሚሉት ባለፈው በጠዋቱ ዘገባችን እንደተነጋገርነው እንደሰማኸው፣ ላያሌ ሳምንታት የጦር እቅድ ሲወጣለት የሚደበደቡ ኢላማዎችም ተጨባጭ እንዲሆኑ በቂ የስለላ መረጃ ተሰብስበዋል የሚል ነበር። ስለዚህ ኢላማ ከነበሩት መካከል የሐውቲ መሪዎችም በዋነኛነት ነበሩ። በዛም መሠረት ገለናችኋል ነው ያሉት ዎልዝ። ይሁንና ማንን የሚለውን የገለጹት ነገር የለም። በሐውቲዎችም በኩል እስካሁን ድረስ ተሰውቶብናል በማለት ያሳወቁት ነገር የለም። በአጠቃላይ 32 ሰዎች ሞተዋሉ እንጂ በመሪዎቻቸው ደረጃ የተሰዋ ስለመኖሩ ገና እውቅና አልሰጡም። እና ደግሞ አጠቃላይ ሁኔታውን የከበደ የሚያደርገው ዶናልድ ትራምፕ በማህበራዊ ድረገጻቸው እንደገለጹት ከበፊቱ ቀጥለው የሚያደርጉት ድብደባ ሁል ጊዜ ከበፊቱ የበለጠ የበለጠ ኃይል እና ብዛት የሚጠቀም መሆኑን ነው። እና መከላከያ ሚኒስትር ፔት ሄክሴት እና ራሳቸው ዶናልድ ትራምፕ ያሉት ይህ ወጥ በሆነ የሚቀጥል ድብደባ የሚያቆመው ሐውቲዎች ምንም አይነት ሚሳይልና ሰው አልባ መተኮስ እንደማይችሉም ወይ በአቅም ወይ በራሳቸው አንደበት አናደርገውም ብለው እስኪናገሩ የሚል ነው እና ስታየው፣ ማባባስን በማባባስ ነው የምንመልሰው በማለት ደግሞ ሐውቲዎች እንደዛቱት እስካሁን ድረስ ሌሎችን ሚዲያዎችን የአጽፌታ እርምጃ ስለመስጠታቸው የሚገልጽ የለም። ይሁንና አልጀዚራ ብቻ በተናጠል ይህን አልማሱራ የእነሱን ቴሌቪዥን በመጥቀስ ቀደም ሲል እንደሰማኸው ሃሪ ትሩማን የምትባለው አውሮፕላን ተሸካሚና አጃቢ መርከቦቿ ላይ 18 ቦሊስቲክና ክሩዝ ሚሳይሎችን መተኮሳቸውን ገልጸዋል። እንዲሁም ደግሞ በሰው አልባም የሰው አልባ ጥቃት መሰንዘራቸውን ገልጸዋል። አሁን እንግዲህ ከዚህ ዜና እንደምንረዳው ከሆነ የአሜሪካ መንግስት ወይም ዶናልድ ትራምፕ ሀሳባቸው በቀጥታ የመንን ብቻ መምታት ሳይሆን በዚህ ምት ውስጥ ደግሞ ኢራን ፍርሃት ውስጥ እንድትወድቅ የማሳሰብ ነው የሚል ነገር ጭምር አለ እና አሜሪካ ሙሉ በሙሉ የመንና ኢራን ላይ ትኩረት በማድረግ ከቀደሙት የአሜሪካ ፕሬዚዳንት ጆ ባይደን በተለየ መልኩ ጥቃት እየፈጸሙ ነው ማለት እንችላለን። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄ የት የሚለው ነው። አዎ፣ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪት፣ ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላስ? ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰበስቴሽን አለው ሁለት ግዙፍ ጄነራተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈ። በጣም ውሳኔ ይጠብቃሉ። የሽያጭ ቢሯችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽህፈት ቤት አጠገብ። እልልታ፣ የምቾት የተድላ ቦታ። የሐውቲዎች ላይ ያው በዜናው ላይ ስንናገር እንደቆየ ነው ነው የሚቀጥል ነው። አሁን ይሄ ድብደባው ምን ያህል በኢላማ ምርጫ ደረጃ በሸፈናቸው ቦታዎች ለምሳሌ እንደሰማው የሐውቲዎቹ ቃል አቀባይ ያለው ከአርባአንድ በላይ በመላ የመን ከአርባአንድ በላይ ከተሞችና ክፍለ ከተሞች ቀዎችን ቦታዎችን የደበደቡት ያለው። ስለዚህ አንደኛ ሰፊ ነው የኢላማ ምርጫቸው፣ ሁለተኛ ቀጥታ የሐውቲ መሪዎችን የሚያድን ነው እና ማደን ብቻ ሳይሆን ብዙ ነው ያሉት። ብዙ የሐውቲ መሪዎችን ገለናል ነው ያለችው አሜሪካ። ይሄ እንግዲህ በጣም እርግጠኛ የምናገረው የጆ ባይደን ዘመቻዎች መሪዎቹ ላይ ያነጣጠሩ አልነበሩም። ዲግሬድ ማድረግ የሐውቲዎችን የሐውቲዎችን የሚሳይል እና የሰው አልባ ክምችት ማቆርቆስ ላይ ያለመ ዘመቻ ነበረ የጆ ባይደን። ይሄኛው ግን ማውደም ነው። በእጃችን ላይ መሰብሰብ ችለናል ባሉት መረጃ መሰረት፣ እሱ ላይ ተመርኩዘው ማንኛውንም የመሳሪያ ክብችት ያወድማሉ። ማንኛውንም ለሐውቲ አቅም ነው ብሎ የሚያስቡትን ወታደራዊ ይዞታ ያወድማሉ። ሰስቴን የሆነ ስላለ ገና ለሳምንታት ሊቀጥል ስለሚችል ቅድም ያልኩህ በአውቲዎች በኩል ወይ መተኮስ የማይችሉበት ሁኔታ አለበለዛ ደግሞ እነሱ እንደማይተኩሱ እስኪገልጹ ድረስ ነው የሚለው። ስለዚህ እቅዱም የሰፋ ነ እና አብሮ ደግሞ ዋና ኢላማ የሚያደርገው በየደረጃው የሐውቲዎችን አመራሮችን መምታት ነው እና ይሄ ደግሞ በባህሪው ከፍ ያለ ነው። ስለዚህ እነዚህ ሁኔታዎች ናቸው ያሉት። ግን እንደሰማው ከዛ ሁሉ ድብደባ በኋላ ከ32 ሰዎች መገደል እና ከ101 ሰዎች መቁሰል በኋላም ሐውቲዎች ተኩሰዋል፣ ቢያንስ አልጀዚራ እንደነገረን። ስለዚህ ቀጥሎ ሊመጣ የሚችለው ድብደባም እንግዲህ በጣም በእርግጠኛነት በዛሬው ሌትም የሚካሄድ ነው። ስለዚህ የፍጥጥም እንትን የሚሆነው አስጊው ነገር አስጊው ነገር በአጠቃላይ ሐውቲዎች የሚጠቀሙበት ሚሳይል ወይ በተሰራ መልኩ ሙሉ በሙሉ አለዛ የመስሪያው አስፈላጊ እቃ ሁሉ የሚቀርበው ከኢራን ነው። ስለዚህ የሁኔታዎች መቀጣጠልና መባባስ ደግሞ ሌላ ገጽ ይዞ ነገሮችን ወደ እነ ኢራን ሊመራ ይችላል። ምክንያቱም ለምሳሌ ዛሬ እስራኤል እየመረመረች መሆኑን ገልጻለች። ሐውቲዎች አንድ ሚሳኤል ተኩሰው በግብፅ ግዛት ዳር ግዛት አርፏል፣ እና እስራኤል ይህን የምትመረምረው እስራኤል ላይ ለመተኮስ እስራኤል ላይ የታሰበው ሌላ ቦታ የወደቀ መሆን አለመሆኑን ነው። እና ይሄ ደግሞ ከሆነ እንግዲህ ከእስራኤል በኩልም ድብደባዎች ሊኖሩ ይችላሉ ማለት ነው። ራሳቸው ሐውቲዎች እስራኤል ካለፈው ወደ ሁለተኛ ሳምንቱን ይዘዋል። በዚህ በእስረኞች ልውውጥ ከተኩስ አቁሙ ጋር ተያይዞ ባለው ባለመግባባት እየተነሳ ወደ ጋዛ የእርዳታን እንዳይገባ አግደዋል። ኔታንያሁ ያንን ተከትሎ ሐማስ እስረኞቹን በመጀመሪያው ዙር በነበረው መንገድ ታጋቾችን መልቀቅ እንዲቀጥልና እስራኤልም ይሄን ማድረግ እንድትቀጥል ነው እንጂ በሰላም እቅዱ መሠረት ወደ ሁለተኛው ድርድር ለመግባት በሁለቱ መካከል አልተቻለም። ስለዚህ ያው እንደተለመደው በኳታር ውይይት ሲያደርጉ ቆይተው ነበር። አሁን ደግሞ እንደገና ወደ ግብፅ መፍትሄ እያፈላለጉ ነው። ያስኪሆን ድረስ ግን ይሄንን የአቅርቦት እገዳ ጥላለች። ስለዚህ ይህ የአቅርቦት እገዳ እስኪነሳ ድረስ እተኩሳለሁ ብሏል። የተኩሱ አቁሙን ተከትሎ አቁሞ ነበረ። ማነው ያው አቁሞ ነበረ ሐውቲ አሁን ደግሞ ይሄን እቀባ እስኪነሳ ድረስ እንደገና ወደ እስራኤል እተኩሳለሁ ብሏል። እስካሁን ግን አልተኮሰም። አንድ የተተኮሰ የግብፅ ግዛት ውስጥ ወድቋል፣ እሱን እያጣራ ነው ብላለች እስራኤል። እንደምታውቀው ክፍት የሆነው ነገር ምንድን ነው፣ የእስራኤል አየር ኃይል በቋሚነት የኢራንን የኒውክሌር ማብለያዎች ለመምታት ልምምድ ላይ እንዳለ ይታወቃል። እና ይህ በእስራኤል በኩል ሊሰነዘር የሚችል ጥቃት በአሜሪካም ሊታገዝ ይችላል፣ በጋራ ሊደበድቡ ይችላሉ። ስለዚህ ይህን ሁኔታ ለማስቀረት ያስችላል ተብሎ የታመነበትን ደብዳቤ ነው ዶናልድ ትራምፕ ለኢራኑ መንፈሳዊ መሪ የላኩት። እሱም እንግዲህ የኒውክሌር ፕሮግራሟን ሊረጋገጥ በሚችል መልኩ ማቆሟንና ለሰላማዊ ተግባር ብቻ እንደሚውል የሚያረጋግጡ ድርድሮችና ውጤቶች እንዲገኙ ነው በዶናልድ ትራምፕ በኩል የቀረበው። እና ይህ በማይሆንበት ከራሳቸው ከመንግስት ጋር ማለት ነው። ይህ ሊሆን ካልቻለ ግን አሜሪካ ቀጥታ ወደ የከፋ እርምጃ እንደምትወስድ ነው ያስጠነቀቁት ዶናልድ ትራምፕ። የኢራኑ መንፈሳዊ መሪ የአሊ ካሚኒ የሰጡት ምላሽ ደግሞ በጉልበት አንድም ቦጃ ቦጅም የሚል ነው። የዶናልድ ትራምፕ አቀራረብን የጉልቤ አቀራረብ ነው የሚሉት። ስለዚህም እምቢኝ፣ አንደራደርም ወይም ደግሞ በዚህ መንገድ የሚል የተቋሙ መልእክት ነው የላኩት። ስለዚህ አሁን ይሄም ጥሩ፣ በዋሽንግተን እና በቴሄራን መካከል ያለው ግንኙነት ጥሩ ነው የሚያስብል አይደለም። ይሁንና በሌሎች ቻነሎች ምናልባት ኢራን ሌላ አቀራረብ ታደርግ እንደሆን የምንመለከተው ነው የሚሆነው። ነገር ግን አሁን ይህ ድብደባ ሐውቲዎች ላይ እየተካሄደ ያለው ድብደባ በመሰረቱ ብሬኑ ወይም ዋነኛ አቅርቦቱ እንደውም በአጠቃላይ ሐውቲዎች ላይ ቁጥጥር ያላት ኢራን ተደርጋ ስለሚታመን ተኩስ በበዛ ቁጥር እና ሐውቲዎች አፀፌታ መስጠት በቀጠሉ ቁጥር ኢቨንቹዋሊ ጉዳዩን ወደ ኢራን ሊያስፋፋው ይችላል ተብሎ ይፈራል። ዓለም አሁን እንግዲህ የኤደን ሰላጤ በብዛት በየመኖች አልፎ አልፎ ጥቃት እየደረሰ ዓለም ላይ አልፎ አልፎ ጥቃት እየደረሰ መርከቦች ላይ ችግር ይፈጠር ነበረ። አሁን እንግዲህ በዚህ ሁኔታ የአሜሪካ ጥቃት ሐውቲዎች ላይ በተደጋጋሚ መፈጸም ቀጠናውን ሰላም ሊያደርገው ይችላል ወይ? በሌላ መልኩ ደግሞ ስንመለከት አሁን የሩሲያና የአሜሪካ መልካም ግንኙነት መፍጠር ኢራን ላይ አሜሪካና እስራኤል እንደፈቀዳቸው እንዲንቀሳቀሱ ሁኔታዎች ሊያመቻችላቸው ችሏል ወይ? እስካሁን ባለው ሁኔታ በራሽያና በአሜሪካ መካከል ከዩክሬን ጦርነት የተኩስ አቁም ወይም ደግሞ የሰላም ሂደት ጋር በተያያዘም ሆነ ከዩክሬን ባሻገር በራሽያ እና በአሜሪካ መካከል ጤናማ ግንኙነት የመመስረት እንቅስቃሴዎች አሉ። የኢኮኖሚ ግንኙነትም እንዲሁም ደግሞ የዲፕሎማሲም እነዚህ ሁኔታዎች ሲታዩ እንግዲህ ምንድን ነው ሊባል የሚችለው? ራሽያ ራሽያ ኢራን የኒክሌር ፕሮግራሟን እንድትደራደር እና የሰላም ወይም ደግሞ የግልጽ በሆነ ሁኔታ ኒክሌር የመስራት እቅድና ውጥን እንዳይኖራት ያ ወይም ለዛ የሚያስችላትን የበለጸገ ዩራኒየም በመረከብ ከዚህ በፊትም ራሽያ ነበረች የምትረከበው፣ ከእጅዋ ለማውጣት ማለት ነው። በዚህ ረገድ በዲፕሎማሲው ረገድ ራሽያ ትልቅ ሚና ልትጫወት ትችላለች። ምክንያቱም የኢራን የኒውክሌር ባለቤት መሆን በዋሽንግተንና በኢየሩሳሌም በኩል ፍጹም ተቀባይነት የለውም። ስለዚህ ይሄንን በዲፕሎማሲያዊ መንገድ ለመፍታት ራሽያ ትልቅ ሚና ነው የምትጫወተው። ይሄ እንግዲህ የሁለቱ ሀገሮች ግንኙነት በምን መልኩ ተጠናክሮ ይቀጥላል የሚለውን ነው። በሌላ በኩል በሌላ በኩል ደግሞ ይሄ በአሜሪካና በራሽያ መካከል ያለው ግንኙነት ሳንካ ከገጠመው በዩክሬን ጉዳይም ሆነ እንደዚህ አይነት ሳንካ ከገጠመው የግድ ጉዳዩን ዶናልድ ትራምፕ ባመኑበት መንገድ ነው የሚሄዱት። ስለዚህ ይሄን ጉዳይ በዲፕሎማሲያዊ መንገድ ለማስጨረስ ራሽያ ትልቅ ሚና ትጫወት ትችላለች። አይ ቲንክ አቅጣጫውም ይሄ ነው። በመጀመሪያ ላይ የዘጠና ደቂቃ ውይይት ባደረጉበት ወቅትም አጥኖ ሰጥተው የተነጋገሩት በተለይ በመካከለኛው ምስራቅ ውስጥ ራሽያ ትልቅ ሚና ልትጫወት ትችላለች ከአሜሪካ ጎን በመስራት እና ዞሮ ዞሮ ከኢራን እጅ ወይም ኢራን የኒክሌር ባለቤት እንዳትሆን ኒክሌርን ከሰላማዊ ዓላማ ውጪ እንዳትጠቀም በማድረግ በዋሽንግተንና በኢራን ብሎም በኢየሩሳሌም መካከል ያለውን ውጥረት ለማርገብ ትልቅ ሚና ትጫወት ትችላለች። እስካሁን ባለው ሁኔታ ግን በዋሽንግተን እና በቴህራን መካከል ያለው ሁኔታ ፍጥጫ ነው። አለም ለነበረን ቆይታ ከወዲሁ በጣም አመሰግናለው። መልካም አዳር ይሆነልህ። መልካም አዳር ሰምታል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ፣ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር። ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 1818። አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት ስሪቱማ፣ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁ ሌላስ ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና ና የሲኒማ አዳራሾች የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰበስቴሽን አለ። ሁለት ግዙፍ 2 ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የሕፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም ስቲም ሳውና ባዞና ማሳጅ አምስት ቤዘመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሯችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ እልልታ፣ የምቾት የተድላ ቦታ።